ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ እለቱን አዳዲስ መረጃ እየላችሁ መጥቻለሁ። መከላከያ በደንበጫ በሰራ ኦፕሬሽን ድል ማስመዝገቡ ተሰምቷል እንዲሁም በምዕራብ ጎንደር ዞን መተማ ወረዳ በጽፈኛ ውድል ላይ የማያዳግም እርምጃ መወሰዱም ነው እየተሰማው ከዚ ጋር በተያያዘም የታጠቁ ኃይሎች የሰላምና አማራጭ ተቀብለው በምዕራብ ጎጃም ዞን በጃቢ ጥናን ለጸጥታ ኃይሉ እጃቸውን ሰጠዋል ማለት ነው በዝርዝር ልናየ ወደ ምንችለው መረጃ ስናል በመከላከያ በደንበጫ በሰራው ድንቅ ኦፕሬሽን ሰላም ጸረ ሰላማዊ እርቃኑን መቅረቱ ነው የተነገረው ጀግኖ ያገር መከላከያ ሰራዊታችን በደንበጫ በሰራው እጅግ በአፍ የሚያስጭን ድንቅ ኦፕሬሽን ጸረ ሰላሙን እርቃኑ እንዲቀረ እንዳደረገው ተጠናክረው ቦታው የደረሰን መረጃ ነው የሚያሳየው። በዚህ ኦፕሬሽን በርካታ ቁጥር ያለው የጸረ ሰላም ታጣቂ መከላከያን ክንድ በመቅመስ ካፈር ጋር የተደቀላቀለ ሲሆን ቀሪው ደግሞ በመከላከያ ተማርኳል። በዚህ ምክንያት መከላከያ ደንበጫ አካባቢ ተሰግስጎ የነበረውን የጸረ ሰላም ታጣቂ አይቀጡ ቅጣት ቀጡ እርቃ እንዲቀር አድርጎታል ነው የሚል መረጃው ማለት ነው። በምዕራብ ጎንደር ዞን በመተማ ወረዳ በጽንፈኛ ቡድን አባላት ላይ እርምጃ መወሰዱም እንዲሁ በተመሳሳይ ደርሶናል። በወረዳው በተለያዩ እገታና ዘረፋ ወንጀሎች የተሰማርቶ በህዝብ ላይ ስቆቃና ጉዳት እያደረሰ የነበረው የጽንፈኛ ቡድን አባላት እርምጃ ተወስዶባቸዋል። ከገንዳ ውሃ ከተማ እስከ ኮኬት ቀጠና እየተንቀሳቀሱ በህዝብ ላይ የዝርፊያ ወንጀል ሲፈጽሙ የቆየው ይህ ቡድን የጸጥታ አመራሩ የሰላምና የጸጥታ ስራዎችን ከመገምገም በኋላ በህብረተሰቡ ጥቆማ መሰረት የዞኑ የሰላም አስከባሪና የወረዳ ሚሊሻ ሀይል ባደረገው የተቀናጀ ስምሪ ተከታትሎ እርምጃ ወስዶበታል ነው ያለው የመተማ ወረዳ ሰላምና ጸጥታ ጽህፈት ቤት ማለት ነው። በተደረገ ኦፕሬሽን አንድ አርባ ጎራሽና አንድ ሁለት እግር ክላሽ በቁጥጥር ስር ማድረግ የተቻለ ሲሆን በአንድ ጽፈኛ እርምጃ ሲወደ ስህድ አብረው የነበሩ ሁለት ጽፈኞች በቁጥጥር ስር መዋል ተችሏል ተብሏል። የወረዳችን የጸጥታ ችግር ለመፍታት ህዝባችን የሰላም አየር እንዲተነፍስ የጸጥታ ኃይላችን በሚያደርገው ጥረት ማህበረሰቡ አስፈላጊውን መረጃ እንዲሰጥና ለሰላም መረጋገጥ የበኩሉን ድርሻ እንዲወጣም ነው የተጠየቀው ማለት ነው። ቸውሶን የመከላከያ እንጥሻ ብቻ የሚገባበት እንደሚያስጠፋው የደንበጫ ኦፕሬሽን ማሳያ ነው። ጀግኖ የሀገር መከላከያ ሰራዊት እያካሄደ ባለው የህግ ማስከበር ዘመቻ ጸረ ሰላሙ ድራሹን እያጠፋው እንደሆነ የሚታወቅ ነው። መሬት ላይ ያለም እውነት ነው። በዚህ የህግ ማስከበር ዘመቻ ላይ አብዛኛው ጊዜ ጸረ ሰላም ሚዲያ ላይ ከመለፍለፍ ውጭ መሬት ላይ ግን ምንም አቅም እንደሌለው በተደጋጋሚ ጊዜ የታየ ነገር መሆኑም ይታወቃል። ለዚህም ነው ጸረ ሰላሙ በርካታ ጊዜ መከላከያ እንጥሻ ራሱ ሲሰማ በድንብርብር ብሎ የሚገባበት የሚጠፋው። ለዚህ ደግሞ ማሳያው በደንበጫ ጃጅሩ ቀበሌ በተሰራው ኦፕሬሽን ላይ በርካታ የጸረ ሰላም ታጣቂ ገና አንድ ጥይት ሲሰማ ደንግጦ ሲደናበር ሞትና ምርኮኛ መሆኑ ነው። ወደ ሌላኛው መረጃ ስናፊ ታጠቁ ኃይሎችም የሰላም አማራጭ ተቀብለው ገብቷል። በምዕራብ ጎጃም ዞን ጃቢ ጠና ቡሬ ዙሪያ ና ሰከላውራ በተሳሳተ መንገድ ወደ ጫካ ወጥተው የነበሩ የታጠቁ ቡድን አባላት የመንግስትን የሰላም ጥሪ በመቀበል ወደ ሰላማዊ መንገድ እየተመለሱ መሆኑ መረጃዎች እየጠቆሙ ይገኛሉ። በረከት አስረሴ የተባለ ታጣቂ ከጃቢጠና ወረዳ የቡድን መሳሪያ ስናበር ሌሎች ትጥቆችን በመያዝ ለጥምር የጸጥታ ኃይል እጅ መስጠቱም ይታወቃል። አለኝ አየናቸውን ሌላኛው የሰላም አማራጭ የተቀበለ ታጣቂ ሲሆን አንድ ሚኒሽር በመያዝ በሰላም እጁ ለጥምር የጸጥታ ኃይሉ ሰጥቷል ማለት ነው። በቃሉ ይርጋ የተባለ ወጣት በምስራቅ ጎጃም ዞን ራሱን መርቆል ወሻለቃ ብሎ ከሚጠራው አደረጃጀት የሰላምን አማራጭ በመቀበል መግባቱንም ከዚሆኑ የሚሊሻ ጽህፈት ቤት የደረሰን መረጃ ነው የሚያመለክተው። ውድ የቻናቲ ቤተሰቦች፣ የሰዓቱ መረጃ ይህን ይመስላል። በሌላ አዳዲስ መረጃ መመለስ ነው የሚሆነው። እስከዚያው ግን መልካም ጊዜ